የስምንተኛ ክፍል ክልላዊ ፈተና በማዕከላዊ ኢትዮጵያ ክልል ለሁለት ተከታታይ ቀናት ሲሰጥ ቆይቶ በሰላም ተጠናቋል። የፈተና ስጣት ሂደቱን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግሥት ዋና ተጠሪ ዶክተር ዲላ ሞቶሬ፣ የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊው አቶ አንተነ ፍቃዱና የዞን የልዩ ወረዳ አስተዳዳሪዎች እንዲሁም የትምህርት አካላት በክልሉ የተለያዩ ፈተናው በሚሰጥባቸው ትምህርት ቤቶች በመገኘት ምልከታ ያደረጉ ሲሆን ተማሪዎችንም አበረታተዋል። በሁለተኛ ቀን የፈተና ስጣት ሂደቱን የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በከምባታ ዞን ሀደሮ ጡንጦ ዶዮገና ሲረራ እና ማሬ አመቾ ዋቶ እንዲሁም በጠምባሮ ልዩ ወረዳ ሙዱላ ሁለተኛ ደረጃ ትምህርት ቤቶች በመገኘት ተዘዋውሮ ተመልክተዋል። ከፈተናው መጠናቀቅ በኋላ ያነጋገርናቸው ተፈታኝ የስምንት ያክፍል ተማሪዎች አስፈላጊው ቅድመ ዝግጅት ስለተደረገላቸው በጥሩ መንፈስ ፈተናውን ተፈትኖ መጨረሳቸውንና ጥሩ ውጤት እንደሚጠብቁም ተናግረዋል። ፈተናው በቃ በጣም ጥሩ ነው። እኔ ከጠበኩት በላይ ነው። እንደ ድሮ ኩራጃ የለም ምን የለም፣ በጣም ደስ ስላል። ድሮ ኩራጃ ስላለ ፈርተን ነበር። አሁን ግን ኩራጃ የለም ምን የለም፣ ደስ ስላል በጣም በጣም ጥሩ ውጤት ነው የምጠብቀው። እኔም ለጓደኞችም መልካም ውጤት እንደሆንላቸውም ጭምር እመኛለሁ። ፈተናው በጣም አሪፍ ነው። እኛ በጣም ይከብዳል ብለን ነበር ግን እጅግ በጣም አሪፍ ነው እንዲህ ኔ ግሚት ከሆነ ከዘጠና በላይ ነው ፈተናው በጣም ቀላል ነበር ኩረጃ ምናምን የለም ያነበብነው ነው ነው የመጣው ከዘጠና በላይ ይሰራለሁ ብዬ እጠብቃለሁ ከዝግጅት አንጻር የፈተና ጣቢያ ኃላፊዎችና ሱፐርቫይዘሮች በበኩላቸው ከሞዴል ፈተና ጀምሮ አስፈላጊው ቅድመ ዝግጅት ለተማሪዎች በመደረጉ ሰላማዊ በሆነ መንገድ ፈተናውን ተፈትኖ ማጠናቀቃቸውን ተናግሯል ከሞዴል ፈተና ጀምሮ ያደረጉት የዚህ ፈተና በተለይ ከስድስተኛ ና ስምንተኛ መጀመሩ አንደኛ በጣም የተሻለ ጅማሮ ነው። በመቀጠል ከትላንት ጀምሮ በምንሰጠው ፈተናችን ላይ ተማሪዎች ከዲሲፕሊን አንጻር ከኩረጃ አንጻር ምንም ነገር የታየም ነገር የለም። በራሳቸው ኮንፊዳንስ ፈተናውን እየሰራ ነው። ፈተናው እጅግ ሰላማዊ ነው። የጸጥታም ሁኔታ በጥሩ ሁኔታ ነው። ጸጥታ ኃይሉ እየተባበረ ያለው ውጫዊ ያለውን ገጽታ የመከታተል ተማሪዎችን በስርዓቱ ፈትሾ የማስገባት ሂደቱን ጸጥታው አካል እየተቆጣጠረ ነው ያለው። ውስጥ ያለውን የፈተናውን ሂደት ደግሞ ዞረን ሱፐርቫይዘሮች እየተከታተል ነው ያለው። በዚህ ሂደት ተማሪዎቹ ሁሉም ዲስፕሊናቸው ተጠብቆ በጥሩ ሁኔታ ተረጋግተው እየተፈተኑ መሆናቸውን ማየት ይችለናል ማለት ነው። የዘንድሮ ክልላዊ ስምንተኛ ክፍል ፈተና ከሌላው ጊዜ በተሻለ መልካም ተሞክሮ የተወሰደበት ስለመሆኑም የፈተና ጣቢያ ኃላፊዎችና ሱፐርቫይዘሮቹ ጠቅሰዋል። ከዚህ በፊት የነበረው በአንዳንድ ጠረጴዛ ላይ ሁለት ሁለት ተማሪዎች ይቀመጡ ነበረ። ከዚህ ከሶስት ዓመት ጀምሮ ነው በአንድ ወንበር ላይ አንድ ተማሪ እንደ አጠቃላይ ደግሞ እንደ ክልሉ የተቀመጠው ከ25 እስከ 30 ተማሪ አንድ ክፍል ውስጥ መፈተን እንዳለበት የሚል ነው። ይሄ ራሱን ችሎ ደግሞ ተማሪዎች በነፃነት እንዲሰሩ ጎበዞቹ ተማሪዎች ነጥረው ወጥተው እንዲፈተኑ መምህሩም ደግሞ የተመደበው መምህር በነጻነት እያንዳንዷን እያየ ፊቱን ገጽታውን እያየ መቆጣጠር እንዲችልና እየመከረው እየገሰጹ ለውጤት እንዲበቁ የማድረግ ነገር አለ። ከቀድሞቹ ፈተና ሂደት ጋር ስናነጻጽር ዘንድሮ የተለያ ነገር አለው የሚል እምነት አለኝ። በዋናነት አንደኛ ከዝግጅት ምዕራፍ ጀምሮ እየተሰሩ የመጡ ስራዎች በርካታ ናቸው። ከዚህ ደግሞ የሚጠበቀው ሁሉም ተማሪ በተለይም ደግሞ የማለፍ ሚጣኔው ይሻሻላል የሚል እምነት ይኖረናል ማለት ነው። የጠንባሮ ልዩ ወረዳ ትምህርት ጽህፈት ቤት ኃላፊ ዶክተር ጸጋይ ሻሜቦ እንደ ልዩ ወረዳው በትምህርቱ ስራ በተለይ የስምንተኛ ክፍል ተማሪዎችን ውጤት ለማሻሻል በርካታ ተግባራት መከናወናቸውን ገልጸዋል። በተለይ ኩረጃ ላይ በተጨባጭ ለውጥ መምጣቱን ተናግረዋል። ኩረጃ ላይ ክልል ያስቀመጠው አቋም አለ። በዛ አቋም መሰረት እኛም ያንኑ አቋም በልዩ ወረዳ ደረጃ ለሁሉም ለሚመለከተው ባለድርሻ አካላት ተማሪዎቹ ጭምር ለወላጅ ጭምር ይህንኑ ቀጥታ ከክልል ወደ የወረደውን አቅጣጫ ለማህበረሰቡን ያስቀመጥ ነው። በዛ መሰረት አሁን እንዳያችሁት ክላስም ገብታችሁ እንዳያችሁት የእኛ ተማሪዎች አንድ ተማሪ በአንድ ወንበር ላይ በአንድ ክፍል እስከ ማክስማም 26 እና 27 ተማሪዎች ቁጭ ብሎ የተፈጠኑበት ሁኔታ ነው ያለው። ይሄ ኩረጃን ከመቀነስ አንጻር በጣም ትልቅ አስተዋጽኦ አለው። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ጽህፈት ቤት ኃላፊ አቶ አንተነህ ፍቃዱ ተማሪዎች ከኩረጃ በጸዳ መልኩ ፈተናውን መውሰድ እንዲችሉ በተሰራው ስራ እንደ ክልል ተጨባጭ ለውጥ መምጣቱን አስረድተዋል። ተማሪዎች በራሳቸውና በራሳቸው መስራት ከቻሉ ነው ለክልላችንም፣ ለሀገራችንም በአለም አቀፍም ደረጃ ብቁና ተወዳዳሪ ዜጋ መሆን የሚችሉት እና ከኩረጃ በጸዳ መንገድ በራሳቸው ብቃት በራሳቸው ኢፈርት ዜጋ መሆን እንዲችሉ የባህል ለውጥ እንዲመጣ ስንሰራ ቆይተናል እና አንዱ በጣም ጥሩ ስራ ብለን የምንወስደው ከኩረጃ የጸዳ ክልል አቀፍና አገር አቀፍ ፈተና ተማሪ እንዲፈተን ስንሰራ ቆይተናል። ይሄም በተማሪዎች ዘንድም ተቀባይነት አግኝቶ የኩረጃ ባህል ቀርቷል ማለት ነው። ሁለተኛ ኩረጃን ሲያበረታታ የነበረው ተማሪ ብቻም ሳይሆን ወላጅም፣ የትምህርት ማህበረሰብም ጭምር ሲያበረታታ የነበረ ነው እና ወላጆችም እንዲሁም ደግሞ የመምህራንም እንበለው ወይስ መምህራንም እንበል፣ እነዚህም ጋር የኩረጃ ፍላጎት ነበር። ይሄ ሁሉ ቀርቶ ከኩረጃ የጸዳ ተማሪዎች በኩረጃ በጸዳ መንገድ ብቻ መፈተን እንዲችሉ የባህል ለውጥ መጥቷል ማለት ነው። እንደ ክልል ከ15000 በላይ ተማሪዎች ፈተናውን እየወሰዱ እንዳለ የተናገሩት ምክትል ርዕሰ መስተዳድሩ በሁሉም የፈተና ጣቢያዎች ተማሪዎች በተረጋጋ መንፈስ ፈተናውን ሲወስዱ መመልከታቸውን ጠቅሰዋል። ሰኔ 3 እና 4 በክልላችን ውስጥ 15873 ተማሪዎች የክልል አቀፍ የስምንተኛ ክፍል ፈተና እየተፈተኑ ነው ያሉት፣ በሁሉም በሚፈተኑባቸው የፈተና ጣቢያዎች ተማሪዎች በጣም በተረጋጋ መንገድ ሲፈተኑ ተመልክተናል ማለት ነው። እና አጠቃላይ ቅድም እንዳልኩት ለማዘጋጀት ጥረት ያደረግንበት መንገድ የኩረጃ ባህልን ለማጥፋት የሰራንበት መንገድ በተጨባጭ ውጤት ማምጣቱን በየክፍሉ በየፈተና ክፍል ገብተን በተዘዋወርንበት በኮንፊደንስ ተማሪዎች ሰርተው እየሰሩ መሆናቸውም በራሳቸው ብቻ እየሰሩ መሆናቸውም የኩረጃ ፍላጎት እንደሌለ ጭምር ስላየን በተጨባጭ የኩረጃ ለማስቀረት የሰራነው ስራ ውጤታማ መሆኑን እና ተማሪዎችን ደግሞ ለማብቃት የሰራንበትን መንገድ ፖዘቲቭ ለውጥ ማምጣቱን አይተናል ማለት ነው። በቀጣይ ሁለት ተከታታይ ቀናት በማዕከላዊ ኢትዮጵያ ክልል ሁሉም ዞኖችና ልዩ ወረዳዎች የስድስተኛ ክፍል ክልላዊ ፈተና እንደሚሰጥና በስኬት ለማጠናቀቅም አስፈላጊ የቅድመ ዝግጅት ስራዎች መሰራታቸውንም ለማወቅ ተችሏል።